99% የሚሆኑ የጡት ካንሰር ሴቶች ላይ ሲከሰት ከ0.5 እስከ 1% ደግሞ ወንዶች ላይ ይከሰታል። የዓለም ጤና ድርጅት ወይም ደግሞ ዴሌቾ በ2022 እንዳወጣው ሪፖርት ከ670 ሺህ በላይ ሰዎች በጡት ካንሰር የተነሳ ህይወታቸውን አጥተዋል። ስለዚህም የዚህም በጣም አደገኛ ካንሰር ምልክቶች ማወቅ ተገቢ ነው። የመጀመሪያው እብጠት ነው። ይህም ጦታችን ጋር ወይም ደግሞ ብብቶቻችን ስር የሚኖር እብጠት ሊሆን ይችላል። ሌላው የቆዳ ቀለም መቀየር ነው። ጦታችን ላይ ያለ የቆዳ ከለር ሲቀየር መቅላት ሲኖረው ወይም ደግሞ ልክ እንደ ብርቱካን ጠቃጠቆ የሆነ ስኪን ቴክስቸር ሲኖረው የጡት ጫፍ ወይም ደግሞ ኒፕል ወደ ውስጥ ሲገባ ቀለም ሲቀይር ከውስጡ ደምና ሌላ ያልተለመዱ ፈሳሾች ሲፈሱ ሌላ የቆዳው መወፈርና የህመም ስሜት ማስተዋል፣ ቦታችን መጠን፣ ቅርጽ ከወትሮ ለየት ያለ አፒራንስ ሲኖረው የምግብ ፍላጎት መቀነስና ከፍተኛ የሆነ ክብደት መቀነስም ምልክቶቹ ሊሆኑ ስለሚችሉ ማንኛውም ሴት እንደዚህ አይነት ምልክቶችን ስታስተውል በአቅራቢያ ወደሚገኝ ወደ ጤና ተቋም ሄዳ መታየት እንዳለባት እናሳስባለን።